የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣችኋለን። የካናዳ መንግሥት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ አወጣ። መንግሥት የጣለው አዲስ ግብር በቀጣይ ወር ተግባራዊ እንደሚሆን ተገለጸ። እንጀራና ዳቦ መሸጥ መከልከሉ ተገለጸ። ትግራይ ትመክራለች በሚል መሪ ቃል ክልላዊ ኮንፈረንስ ሊደረግ ነው። የኢትዮጵያ አየር መንገድ ከቦይንግ ጋር ግዙፍ ስምምነት መፈጸሙ ተገለጸ። የኢትዮጵያ የወርቅ ክምችት ደረጃ ይፋ ተደረገ።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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን። ለወዳጅ ዘመድም አጋሩልን። እናመሰግናለን። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ወጣ። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የሰጠው ምክንያት የእርስ በርስ ግጭት፣ አመፅ፣ የጦር መሳሪያ ግጭትና ወንጀል መስፋፋቱን ነው። የጸጥታ ሁኔታው ድንገት ሊባባስ እንደሚችል አሳስበውም ይህ ማስጠንቀቂያ አዲስ አበባን እንደማይመለከት አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎቹም ቢሆን ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ በከተማው ውስጥ የወንጀል መጠኑ ከፍተኛ መሆኑ ና በሌሎች የሀገሪቱ ክልሎች እየተካሄደ ያለው የትጥቅ ትግል የለምንም ማስጠንቀቂያ ወደ ከተማ የመዛመት እድል እንዳለው አስታውቋል። ይህ ማስጠንቀቂያ እንዳለው የካናዳ ዜጎች ወደ አማራ፣ ትግራይና ቤኒሻንጉል ጉሙዝ ክልሎች ፈጽሞ መጓዝ የለባቸውም። እንዲሁም ወደ ጋምቤላና ሲዳማ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉድር ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾም ወደ እነዚህ ቦታዎች ከሄዱ በእርስ በርስ ግጭት መሀል ሊገቡ እንደሚችሉ ወይም ሊታገቱ እንደሚችሉና የአውሮፕላን ጥቃት ሰለባም የመሆን እድል እንደሚገጥማቸው አሳስቧል። ማስጠንቀቂያው ሲቀጥልም ከኤርትራ ድንበር በ10 ኪሎ ሜትር ርቀት፣ ከሶማሊያ በ30 ኪሎ ሜትር ርቀት፣ በኬንያ በ20 ኪሎ ሜትር ርቀት፣ ከሱዳንም በ20 ኪሎ ሜትር ርቀት ላይ ካናዳውያን መሄድ እንደማይገባቸው አስረድቷል። እነዚህም ማስጠንቀቂያዎች የሰጠው ከጸጥታ ችግር ጋር በተያያዘ መሆኑን የገለጸው ሚኒስትሩ አሁን ደግሞ ከጤና ጋር የተያያዘ ሌላ ችግር መከሰቱን አስታውቋል። በኢትዮጵያ ውስጥ በጂንካ ከተማ የማልበርግ ቫይረስ በሽታ መከሰቱን ጠቅሶም ወደ ኢትዮጵያ በተለይም ደቡባዊ ክፍል የሚጓዙ ካናዳውያን ከፍተኛ ጥንቃቄ ማድረግ እንዳለባቸው አስጠንቅቋል። ትግራይ ትመክራለች በሚል መሪ ቃል ክልላዊ ኮንፈረንስ ሊደረግ ነው። በትግራይ ክልል ውስጥ ያለውን የፖለቲካ ልዩነት በውይይትና በድርድር ለመፍታት በጊዜያዊ አስተዳደሩ በተሰጠው አቅጣጫ መሠረት ክልላዊ ኮንፈረንስ ሊካሄድ ነው። በቅርቡ በሚከናወነው በዚህ ኮንፈረንስ ላይ 2300 ያህል ተሳታፊዎች እንደሚገኙ ተገልጿል። የፖለቲካ ፓርቲዎች፣ ሲቪክ ማህበራትና ሌሎችም ባለድርሻ አካላት በዚህ ኮንፈረንስ ላይ ተሳታፊ እንዲሆኑ የሚደረግ ሲሆን በህዳር ወር መጨረሻ ላይ ለሶስት ቀናት እንደሚከናወን ተሰምቷል። ትግራይ ትምከር፣ ታብር፣ ትሰግር በሚል መሪ ቃል የተከናወነውን ይህንን ኮንፈረንስ የሚያዘጋጀው ኮሚቴ ሊቀመንበር የሆኑት አቡነ ተስፋ ስላሴ መድህን ዛሬ በመቀሌ በሰጡት መግለጫ በክልሉ ካለው ችግር ብቸኛው መውጫ መንገድ ውይይትና መነጋገር መሆኑን ገልጸዋል። በሀገር ውስጥ ያሉና በውጭ ሀገር የሚኖሩ የክልሉ ተወላጆች በኮንፈረንሱ ላይ በንቃት እንዲሳተፉ ጥሪ ያቀረቡት አቡነ ተስፋ ስላሴ በክልሉ ተወላጆች መካከል አንድነትን ማስፈን ወቅቱ የሚጠይቀው ተግባር መሆኑንም አስታውቀዋል። መንግስት የጣለው አዲስ ግብር በቀጣይ ወር ተግባራዊ እንደሚሆን ተገለጸ። በነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር በቀጣይ ወር ተግባራዊ እንደሚሆን ተገልጿል። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲሱ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ ሊሆን ነው ተብሏል። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15% ተጨማሪ እሴት ታክስ እና 15% ኤክሳይዝ ቀረጥን ያካተተ አጠቃላይ 30% ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ሲሆን መንግስት በዚህም እስከ ታህሳስ 2018 ዓ ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ አቅዷል። የገንዘብ ሚኒስቴር ከአዲሱ በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ሊያደርግ ማቀዱን ከሁለት ወራት በፊት መዘገቡን አስታውሶ ካፒታል አስነብቧል። ቀርቧል። እንጀራ እና ዳቦ መሸጥ መከልከሉ ተገለጸም። የአዲስ አበባ ምግብና መድኃኒት ባለስልጣን የተለያዩ ሸቀጣ ሸቀጦች በሚሸጡባቸው ሱቆች ውስጥ እንጀራና ዳቦ መሸጥ መከልከሉን አዲስ ሚዲያ ኔትወርክ ዘግቧል። ባለስልጣን መስሪያ ቤቱ የተለያየ መርዛማ ነገሮች ሳሙና፣ በረኪና፣ ፍሊት፣ የአይጥ መርዝ፣ የጽዳት ኬሚካሎችና ሌሎችም ለጤና ጠንቅ የሆኑ ሸቀጦች በሚሸጡባቸው ሱቆች በቀጥታ ለምግብነት የሚውሉትን እንጀራና ዳቦን መሸጥ ልክ እንዳልሆነ በመግለጽ ይህ ክልከላ መወሰኑን ገልጿል። ክልከላዊ የህብረተሰቡን ጤና ለመጠበቅ ሲባል የተወሰነ እንደሆነም አመልክቷል። እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶች ና ባልትና ወይም ለዚሁ መሸጫነት በተፈቀደ ቦታ ብቻ መሆኑን አሳውቋል። እንጀራ እና ዳቦ ያልተፈቀደላቸው ነጋዴዎች ሲሸጡ ከተገኙ አስፈላጊው የርምት እርምጃ እንደሚወሰድባቸው ማስጠንቀቂያ ተላልፏል። ህብረተሰቡ ለጤናው ሲል ጥቆማ እንዲሰጥ ጥሪ ቀርቧል። የኢትዮጵያ አየር መንገድ ከቦይንግ ጋር ግዙፍ ስምምነት መፈጸሙ ተገለጸ። የአውሮፕላን አምራቹ ቦይንግ እንዳስታወቀው የአፍሪካ ትልቁ አየር መንገድ የሆነው የኢትዮጵያ አየር መንገድ 11 ተጨማሪ ቦይንግ 737 ማክስ አውሮፕላኖችን ለመግዛት ስምምነት ፈጽሟል። ስምምነቱ በዱባይ የአየር ትርኢት ላይ የተፈረመ ሲሆን 11 737 ስምንት ጀቶችን ያካትታል። ቦይንግ ባወጣው መግለጫ እንዳመለከተው ይህ ግዢ የኢትዮጵያ አየር መንገድ የአዲስ አበባ ማዕከሉን እያጠናከረ ቀጠናዊና ዓለም አቀፍ መዳረሻዎችን ለማስፋት ያለውን እቅድ ይደግፋል። አየር መንገዱ በአሁኑ ወቅት 737 ማክስ አውሮፕላኖቹን በአፍሪካ በመካከለኛው ምስራቅ፣ በህንድ፣ በደቡብ አውሮፓ ለሚያደርጋቸው በረራዎች እየተጠቀመ ሲሆን አዲሶቹ አውሮፕላኖች በተለያዩ ቁልፍ መዳረሻዎች እየጨመረ የመጣውን ፍላጎት ለማሟላት ይረዳሉ ተብሏል። የቦይንግ የንግድ ሽያጭና ገበያ ከፍተኛ ምክትል ፕሬዚዳንት ብራድ ማክ ሙለን ይህ አዲስ ስምምነት የኢትዮጵያ አየር መንገድ በአፍሪካ ያለውን የኢንዱስትሪ መሪነት ያጎላል ብለዋል። አክለውም ስምምነቱ በቦይንግ እና በአየር መንገዱ መካከል ወደ 8 አስርተ ዓመታት የተጠጋውን አጋርነት እንደሚያጠናክር ገልጸዋል። የኢትዮጵያ አየር መንገድ በአሁኑ ወቅት በአፍሪካ ትልቁን የቦይንግ አውሮፕላኖች ስብስብ የሚጠቀም ሲሆን አሁንም በአህጉሪቱ ትልቁን የ737 ማክስ፣ 777 ኤክስ እና 787 ድሪም ላይነር የግዢ ትእዛዝ የያዘ ተቋም መሆኑ ተገልጿል። የኢትዮጵያ የወርቅ ክምችት ደረጃ ይፋ ተደረገ። በወርቅና በዶላር ክምችት ኢትዮጵያ ከዓለም 112ኛ ደረጃ ላይ ተቀመጠች። ግሎባል ፋየር ፓወር ባወጣው አዲስ ሪፖርት እንደተገለጸውም የወርቅና የውጭ ምንዛሬ ክምችት ለአንድ አገር የኢኮኖሚ መረጋጋት መሠረት ነው። እንዲሁም ያች አገር ያላትን የኢኮኖሚ ጤንነትና በዓለም አቀፍ መድረክ ላይ ያላትን ኃይል የሚገልጽም ነው። በዚህ ዝርዝር ውስጥ የሁለቱም የዓለማችን አገራት የወርቅና የውጭ ምንዛሬ ክምችት የተዘረዘረ ሲሆን ከአንድ እስከ አምስት ያሉት አገራት የዓለማችንን አንድ ሶስተኛ ክምችት እንደያዙ ያሳያል። እነዚህ አገራትም በቅደም በተከታተል ቻይና፣ ጃፓን፣ ስዊዘርላንድ፣ አሜሪካ እና ህንድ ናቸው። ቻይና ከ3 ትሪሊዮን ዶላር በላይ የሚያወጣ ክምችት እንዳላት የሚገልጸው ዝርዝሩ ከ5ቱ ሀገራት 49% የሚደርስ ክምችት መያዟን ማስረድቷል። በዚህ ዝርዝር ከአፍሪካ በቀዳሚነት የተቀመጠችው ሊቢያ ስትሆን ያላት ክምችት 92 ቢሊዮን ዶላር የሚያወጣ መሆኑን ተገልጿል። ሊቢያ ከዓለም በ32ኛ ደረጃ ላይ የምትገኝ ሲሆን አልጄሪያ ትከተላታለች። ግብጽ በ33 ቢሊዮን ዶላር የወርቅና ዶላር ክምችት በ54ኛ ደረጃ ላይ ተቀምጣለች። በዚህ ዝርዝር የኢትዮጵያ ደረጃ 112ኛ መሆኑን የገለጸው ሪፖርቱ ያላት ክምችትም 3 ቢሊዮን 131 ሚሊዮን 288 ሺህ መሆኑን ያስረዳል። በዝርዝሩ መጨረሻ ተርታ ላይ የተቀመጠችው 16 ሚሊዮን ዶላር የሚያወጣ ክምችት ያላት ሶማሊያ ናት። ከሶማሊያ ከፍ ብለው ቡርኪና ፋሶ፣ ዚምባብዌ፣ ደቡብ ሱዳን፣ ሱዳን፣ ቻድ የተቀመጡ ሲሆን ቀጥሎ በ139ኛ ደረጃ ላይ ኤርትራ ተቀምጣለች። የኤርትራ ክምችት 225 ሚሊዮን ዶላር መሆኑን ይህ የግሎባል ፋየር ፓወር የ2025 ሪፖርት ያስረዳል። ሩሲያ የዩክሬንን ተጨማሪ ግዛቶች መቆጣጠሯ ተዘገበ። የሩሲያ ጦር በዩክሬን ጦርነት ውስጥ በሶስት የተለያዩ ክልሎች ሶስት መንደሮችን መያዙን የሩሲያ መንግስታዊ መገናኛ ብዙሃን ዘግቧል። በሌላ በኩል የዩክሬን ባለስልጣናት ሩሲያ በአምስት ክልሎች ውስጥ በሚገኙ የኃይል መሰረተ ልማቶች ላይ ጥቃት መሰንዘሯን አስታውቋል። የሩሲያ መከላከያ ሚኒስቴርን በመጥቀስ እንደዘገበው ጦሩ በድኔፕሮፔትሮቭስኪ ክልል የምትገኘውን ሃይ በዶኔስክ ክልል የምትገኘውን ፕላቶኒቪካ እና በካርኪቭ ክልል የምትገኘውን ዲቮርችኔስኬ የተባሉ መንደሮች ሌሎችን ተቆጣጥሯል በሌላ በኩል የዩክሬን የኃይል ሚኒስቴር እንደገለጸው የሩሲያ ኃይሎች በአንድ ሌሊት በአምስት የአገሪቱ ክልሎች የኃይል መሠረተ ልማቶችን አጥቅተዋል ጥቃቱ በካርኪቭ ሱሚ ቸርኒቭ ኦዴሳ እና ዶኔስክ ክልሎች ውስጥ በሚገኙ የኃይል ተቋማት ላይ ያነጣጠረ መሆኑን ሚኒስትሩ ገልጿል። በተጎዱ ተቋማት ላይ ጥጋና ስራ እየተከናወነ መሆኑን የገለጸ ሲሆን በኃይል መሠረተ ልማቱ ላይ የሚፈጠረውን ጫና ለመቆጣጠር በአብዛኛው የአገሪቱ ክፍል በኢንዱስትሪና ንግድ ተቋማት ላይ የጊዜ ሰሌዳ ያለው የኃይል መቆራረጥ መጀመሩን ሚኒስትሩ አክሏል። ሩሲያ በተለይ ክረምት ሲገባ የሕዝቡን ሞራል ለመንካት በሚል ላለፉት ዓመታት እንዳደረገችው ሁሉም የዩክሬንን የኃይል ተቋማት ማጥቃቷን እንደቀጠለችም ተጠቁመዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በምጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጎም ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችን ይዘን ወደ በኋላ እንመለሳለን። በቸር ያቆየን